ለክርስቲያናዊ ጋብቻ ትልቁን ቦታና ድርሻ ወስዶ ትኩረት ሊሰጠው የሚገባው ትልቁ ነገር ምንድነው? ከተባለ እምነት ምንድነው፣ አይደል? እምነት በመጽሐፍ ቅዱስ ታሪክ ላይ ደግሞ እንደ አባታችን እንደ አብርሃም ስለ እምነቱ ጥንካሬ የተመሰከረለት ሰው ደግሞ ፈልገን ልናገኛለች። አብርሃም እና ሳራ ታውቃችኋላችሁ። ብዙ ጊዜ በተለያየ ቦታ ትምህርት ሲሰጥ ሰምታችሁ ሊሆን ይችላል። ዘጠና ዘጠኝ አመት ሙሉ አብርሃምና ሳራ ያለ ልጅ ቆይተው፣ ቀድሞ እግዚአብሔር አምላክ ለአብርሃም ልጅ እንደሚወልድ ተስፋ ሰጥቶት ነበር፣ ቃል ኪዳን ገብቶለት ነበር። ነገር ግን ዘጠና ዘጠኝ አመት እስከሚሞላው ድረስ አብርሃምም ሳራም በልጅ አልተጎበኙም ነበር። አጅቻለሁ እግዚአብሔር አምላክ የሰጠኝ ተስፋ የት ገባ? የሚል ጥርጣሬ ሳይኖርበት ሳያጉረመርብ ዘጠና ዘጠኝ ዓመት እስከሚሞላው ድረስ በተስፋ ያንን ቃል ሲጠብቅ የነበረ በእውነቱ የጸና ቅዱስ አባት ነው። በስተ ፍጻሜው ግን አብርሃምና ሳራ ይስሐቅ የተባለ ልጅ ወለዱ ነው። በሉቃስ ወንጌል ምዕራፍ አንድ ላይ የምናገኛቸው ጌታችን መድኃኒታችን ኢየሱስ ክርስቶስን ያጠመቀው መጥምቀ መለኮት ቅዱስ ዮሐንስ እናትና አባት ኤልሳቤጥና ዘካርያስ የሚባሉ ሁለት ጻድቃን ነበሩ ይላቸዋል መጽሐፍ ቅዱስ። ታዲያ በጽድቅ የሚኖሩ ነበሩ። ነገር ግን ይህች ሚስቱ ኤልሳቤጥ ልጅ አልነበራትም፤ መካን ነበረችና እስከ ሽምግልና እድሜያቸው ድረስ በልጅ ሳይጎበኙ የሚኖሩ ነበሩ። ዘካሪያስ ካህን ነበር፣ የቤተ መቅደስ አገልጋይ ነበር። ታዲያ ከዕለታት በአንዲት ቀን በቤተ መቅደስ ውስጥ ሆኖ ዕጣን መስዋዕትን እያሳረገ ሳለ የእግዚአብሔር መልአክ ቅዱስ ገብርኤል ተገለጠለትና፣ እነሆ ዘካሪያስ አትፍራ፣ ሚስትህ ኤልሳቤጥ ልጅን ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትሉታላችሁ። ዮሐንስ ማለት ፍስሀ ወሐሴት ወይም ደግሞ በአማርኛ ደስታ ማለት። ይህንን ቃል ታዲያ ዘካርያስ ከቅዱስ ገብርኤል በሰማ ጊዜ እኔ ሽማግሌ፣ ሚስቴን ኤልሳቤጥ መካል ያረጀች እንዴት ይህንን ነገር ልቀበል እችላለሁ ብሎ በጥርጣሬ መልሶለት ነበር። ቅዱስ ገብርኤል ግን የዋዛ መልአክ አልነበረምና በጊዜው የሚፈጸመውን ነገር ነግሬ አላመንክምና ይህ እስከሚፈጸም ድረስ ምን ትሆናለህ ብሎ ቀሰፈው። ዲዳ ትሆናለህ፣ አትናገርም ብሎት ሄደ። አሁን አብርሃምና ሳራ ልጅ አልነበራቸውም እስከ ሽምግልና ወቅት። ዘካርያስና ኤልሳቤጥም በሽምግልና ጊዜያቸው ልጅ አልነበራቸው። አሁን እንመልከት። አብርሃም ተመልከቱ፣ የመጀመሪያው ሊቀ ነቢያት ተብሎ የሚጠራው ሙሴ ነቢዩ ከነበረበት አመት አራት መቶ አመት በፊት የነበረ አባት ነው። ካህኑ ዘካርያስ ደግሞ ሊቀ ነቢያት ሙሴ ከተገኘበት ዘመን ከ1ሺ 5መቶ አካባቢ ዓመት በኋላ የመጣ አባት ነው። በአብርሃምና በዘካርያስ መካከል የስንት ዓመት ልዩነት አለ? የሁለት ሺህ ዓመት ልዩነት አለ። አብርሃም የተወልዳለህን ብስራት የሰማው በቤት ውስጥ የማያቃቸው ሰዎች ተገኝተው በማዕድ መካከል ይህንን ብስራት ነግረው ካህኑ ዘካሪያስ ግን ምን እያደረገ ነው? ቅዱስ ገብርኤል መጡ ትወልዳለህ ያለው በቤተ መቅደስ በጣም ምን እያደረገ እያጠነ ነበር። በአብርሃም ወቅት መጽሐፍት አልነበሩ። በአብርሃም ወቅት ቤተ መቅደስ አልነበረ። በዘካርያስ ዘመን ግን የብሉይ መጽሐፍት አሉ፣ ቤተ መቅደስ አለ፣ መስዋዕት አለ፣ ካህናት አለ። አብርሃም ቅድም እንደነገርኳችሁ እውቀት የሌለው በዘመናቸው ሕገ ልቡና ተብሎ የሚጠራ ዘመን ነው። የሚነበብ እውቀት አልነበር። ዘካርያስ ግን የአብርሃምን ህይወት የአብርሃምን ኑሮ በመጽሐፍ ላይ አንብቧል አንብቦት ደግሞ በምዕመናን መካከል ቆሞ አስተምሯል ነገር ግን ማን አምኖ የተገኘው አብርሃም ወይስ ዘካርያስ ዘካርያስ ነው ወይስ አብርሃም ምመና ዘካርያስ ሳይሆን አብርሃም ይሄንን ዜና ተቀብሎ በተስፋ በእምነት ምን አድርጓል ወስዶታል ስለዚህ በዚህ ምክንያት ነው ሙሽሪትና ሙሽራው የአብርሃምና የሳራ ጋብቻ ያድርግላችሁ ተብለው የሚነገርላቸው ምክንያት ምንድን ነው ከተባለ፣ እንደ አብርሃም የጸና እምነት ይኑራችሁ ማለት ነው። በሌላ አነጋገር ማለት ነው። በእውነት እግዚአብሔር አምላክ ለሙሽሪትና ለሙሽራው የአብርሃምን ያክል እምነት እንዲኖራቸው መልካምና ቅዱስ ፍቃዱ ይሆንልን። አንድም ይሉታል የአብርሃምና የሳራ ጋብቻ ያድርግላችሁ ማለት አብርሃምና ሳራ በነበራቸው ጽኑ እምነት የተሰጣቸው ቅዱስ የሆነ ድንቅ የሆነ ይስሐቅን የመሰለ ልጅ ይስጣችሁ ማለት ነው። ይስጣቸው በሆነ